ፎሎ ሳታረግ አትገብኝ ሮሚዬ ባላለሽ ሮሚዬ ወድጄሻለሁ፣ እየተመርጫለሁ ብዙና እዛ የምትፈልጊውን ፈልጊ። ጾም አይደለ እና ማስቲካ ጾም አለው። በጠገበ ዱላ አስገብቼ ስቀጠቀጠ ስቀጠቀጠ እንደማድር ነው። እንዳንተ አይነት ወንድ ከኔ ጋር ብትኖር ቀጥ ጮፌ ላላ እየሮጥክ ነው የምትወጣው። ሁለት እግሩን በእጅ በኪሱ ከቶ የሚቆም ወንድ አግብቻ ብቻ አይታየም። ቀጥቅጬ ነው ዘይት በጠገበ ዱላ። አንጎራ ጥጭ አንጎራ ጥጭ ምን ልታረግልኝ? መጀመሪያ እጅን ከኪስ አውጣ። ደህና ፎቶ ለጥፍ። ዘጊያን አዳ ውይ የሚያስደስት አይወራም። አስደስትሻ አለውን ያለው የሚያስደስት ወንድ አስደስትሻለው ምናምን እያለ አይፎክርም አንታውን እርግጠኛ ነኝ ከሆኒ ማኛ የሚያን ስቃይችን ምታክል ይዘሽ ነው የምትፎክሪ። ለራስም እጅሽንትን ስሸና የምትይዘው የለህም። ውተጅ ያውልሽ፣ ከዛ አለልሽ የተቋጠረ። እግዜር ከፈቀደልን እንከፍታለን አሳያለሁ። ሌላም ጉራጌ ያለ የወንድ ደግሞ ረመዳን ይባላል፣ በፊት ከኔ ጋር የሚሰራው እሱም ጉራጌ ነው። የጨርቆስ ልጅ አዲስ አበባ ልጅ። ሱቅ አለው እዚህ ጋር የሴምቲንግ እንደኔ ጉራጌ በየርንበት እኛ ባንኖር ኢትዮጵያ ውስጥ እከክሽን በምን ታራግፊ ነበር? የእያንዳንድሽን እከክ ያራግፈው እኮ ጉራጌ ነው። ፈርሽ እያመጣ ስኳሩን፣ ሻይ ቅጠሉን፣ ሸቀጡን፣ ዘይቱን ምን በቃ ፋፋ ትላለ ምን ምን ምን ትላለ በር ላይ ገጠግጥልሃል። አንቺ ላይፍን ቀላል አድርጎልሻል ትገዣለሽ እኔ ሮማንም እዚህ ለንደን ላይ ለሚኖሩ የማንም ሰገጤ ኬትም እያመጣ የባልትና ቃ ሲሸጥላችሁ፣ እኔ ደግሞ በባለሙያ አስመጥቼ አሰርቼ ትክክለኛ በትክክለኛ እናቶች የተሰሩ እዚህ ዱቄት ይጨመር ምን ይጨመር በማይደረግ ብትበላላችሁ እጅ በጅ ወዳጅነት እንዲደረጅ ዱቤ የለም ቁጥር ተሳስቶ ነው ምናምን። አሜሪካን ሀገር ሌባ ቤታቸውን አድራሻ ስታስተው ልከው ስም አልጠራም። ይጥቀማቸው ሌቦች ማለት ነው። ቤት ቀይረው የዛውን አድራሻ ሰጥተው ሄደው ተቀብለው ኖቃ አልደረሰኝም ብለው እግዚአብሔር ለእኔ ስለሚመልስልኝ፣ ከዚህ በኋላ ግን የትም አገር ኖረ ገንዘብ ሳሰጠኝ ልልክልህ አልችልም። ተኝ ተተኩስ እንጂ ፊምስ በሪ ፓርክ ስንቴ ልንገርሱ ቅሼት ነው። ቪዲዮ ሰርቻለሁ፣ ግባና ይህ አድራሻ ስልክ ቁጥር ለጠፍካ ስል ጉራጌ አጭበርባሪ ነው። ከተጭበረበርክልኝ ላጭቼ እሸጥሃለሁ። አንተን ራስ ገንዘብ ቀርቷለም፣ ለአጭቼ አንተን በቁም ተሸጥክልኝ እሸጥሃለሁ። ውሻ ለቦሌ እኔ ኮልፌ እያለው አመት በዓል ላይ ሊገዙ ሲመጡ ውሻን በግ ነው ብዬ ሀብታሞች መጥተው ያቺ በግ ከዙራት ላቷን እስቲ ሊያት ሲሉ አሽከርክረን አሳይተናቸው መኪናዬ ላይ ጫት የውሻ ያረጁ የኮልፌ ውቻዎች ሰብስበን አንድ አርባ ይዘን እንቆያቸዋለን። ውሻ ነው የምንጭልላቸው። ውሻ በግ ነው ብለን የሸጥን እኔ ከኮልፌ ስወጣ ምን ነው ስድብ አማረሽ? ማን ነው ኢሊህ? ነው ኢሊህ የምትባይ? ምን ነው ተርመጠመጥሽ? በዛሬ ማርያም ማርያም የአንቺ መቀለጃ ናት እንዴ? በማርያም ምናምን ብለሽ ማርያም ድፍት ታርግሽ ባፍጢምሽ። ምን አባሽ ትልከሰከሻለሽ? ረህጥ ስነግርሽ አሰሚም እንዴ? ከብት ማርያም ባፍጢምሽ ትትከልሽ። ማርያም ምን አባሽ ነው የምትጽፊው? ማርያም ብለሽ አህያ፣ ክብርሽን ጠብቂ። ሃይማኖትሽን ቀጥብለሽ ትይዣለሽ እንጂ ይሄ ለቲክቶክ፣ ግም የገማችሁ ጥንብ ማለት ነው። ሃይማኖትን ጠብቅ፣ ልክስክስ ማለት ነው። በማርያም እንዲያርጉ። በማርያም በህይወት የምጠላው ነገር በሃይማኖት የሚመጣብኝ ሰው ነው። ሃይማኖታችሁን ጠብቁ፣ እዚህ አትልከስከሱ። ለቲክቶክ፣ ለዚህ ለማይረባ ቲክቶክ ብለሽ ማርያምን አትጥሪ። ደሜን እንዳታፈይኝ። አንተ ደግሞ ተሳድበ ተሳድበ ሲበቃ ዛሬ መጣህ እኔ ቤት ምን ላርግህ? ጃፒ አበባ ምስልክልኝ ስትሰድበኝ ነበር አሉ። ምን ላርግህና ነው ደግሞ ምን ቀረከኔ? ኦኬ ስምን አልጠራውም። የፈለግኩትን የመናገር መብት አለኝ። ስለተሳደብክኔ ምንም እታመጣብኝ ነገር የለም። ተሳድበ ስጨርስ ወደ እኔ ቤት መጣ። ምን ላርግህ? አንተ አቢባን ሰደብክኔ። አቢ ባንደገፍኩ መብቴ መሰለኝ። የሚያገባ ነገር የለም እኔ ስለ አቢባ ስለተናገርኩት ስምን አልጠራውም፣ መብቴ ነው። ከአቢባ አጠገመቁም ስትሰድበኝ እንደነበረ ሰምቻለሁ። ተሳደብ። እኔ አንተ ስለሰደብከኝ ክብሬ ዝቅ አይልም ከፍ አይልም። ስምን ግን አልጠራውም፣ መብቴ ነው። ከአቢባ አጠገመቁም አልደረሰችብም። ሳደርስባችሁ ተሰብስባችሁ ሰደባችኋት። እኔ ያለውልሽ ማለት መብቴ ነው፣ መብቴ ነው ማን በምድር ላይ ከእግዚአብሔር ውጭ የምፈራው ማንንም የለም። አንተ ስለሰደብከኝ ክብሬ ዝቅ አይልም፣ ከፍ አይልም። ለአንተ ግን መልስ አልሰጥህም፣ አልሰድብህም። ግን ሐቢባ ጋር መቆም አንተ አትከለክለኝም። ያመንኩበትም መናገር አንተ አትከለክለኝም። ይኸው ነው የምነግርህ። አንተ ስለሰደብከኝ እኔ ስድብ ምፈራ ሰው እንዳልሆንኩ ጠንቅቀህ ታውቀኛለህ። የማናችሁንም ስድብ አልፈራም። አቋሜም መናገር ግን አንተ እንደማትከለክለኝ በዚህ አጋጣሚ ነግረሃል። አጠገብ መቆም ግን መብት አለኝ። ስለማከብራችሁ መከባበር ብቻ ነው። በናንተ ፖለቲካ አያገባኝም። ስኖት ማይ ፕሮብሌም። ግን የራሴ መብት ለራሴ መቆም መብት አለኝ። ለአቢባ መቆም የሚከለክለኝ ማንም ሰው የለም። ማንም የለም። አሁንም ወደፊትም ምንም ያደረጋችሁ ነገር የለም። ሀቢባ የእናንተን ትግል የነካችሁ ነገር የለም። ትግላችሁን ለመታገል ሀቢባ አልያዘቻችሁም። እራሳችሁ ትግላችሁን ቁጭ ብላችሁን መታገል የምችሉ እኔን ነው ብለህ ገምተህ ለራስህ ካልወሰድክ በስተቀር አትችሉም ነው ያልኩት። አትችሉም ከተባለ አንተን ስምን እስካልጠራው ድረስ እኔን የመናገር መብት የለም።